ይሄንን እንኳን አታውቂም። እስከ ዛሬ ወልዲን እንዴት አወሽ? ዋዲ ወርቀውን ሳታውቂ አላውቅም፣ አላውቅም። ወርቀ ወርቀ አላውቀውም፣ ወድ ላይ አላውቀውም። አሁን ቃሚያ ቢቆም ቲክቶክ ላይ አንቺ ነሽ ተጠያቂ። እኔ ወርቀ ማንንም የሚባለውን ሰው እያላውቀው ምንድን ነው የሚሰራው? ስራ አይሰራም። ባለ ሀብት ነው። ኧረ ሳይሰራ ነው ባለ ሀብት የሆነው? እንዳንቺ እንዳንቺ ነው። ኖ ሰርቶ ሰርቶ ሰርቶ ሰርቶ ቁጭ ብሎ የመብለው ሰዓት ነው። እንዴ አንቺ፣ እድሜ ልኩን አራት ቀሚስ አንጠልጥሎ ስምንት ጀበና ደርድሮ የሚኖር አይደለም። ወርቁ ቲክቶክ አይል እና ቲክቶክ የሌለን ሰው ከየት አባቴ ብዬ ነው ማቀው? እንዴት አባቷ ብላስቱ አሳወቀችው? ልጅቱማ ሙላቃ ናት፣ ማሬ፣ ሙላቃ ናት። ከየት አወቅሽው? ቲክቶክ ላይ ካላየሽው፣ አረ ቲሸርት ላይ እንትን እያሉ ይለብሱታል፣ ምናምን ይለብሱታል። እሱም ሄድ የልቃል አንዴ ቀን ሲድ እንሳየዋሉ ይመጣል። አንዴ እንዴ ያመጡታል። አዚዛ፣ ዛሬ ምን ገጠመሽን የምናውቅ ምንድን ነው ሰዎችዬ? ሰውዬው ምንድን ነው? አርቲስት ነው? የፖለቲካ ሰው ነው? ምንድን ነው? ወይ አንቺ አትንበጭበጭ። ምንድን ነው አንቺ አማራ ሌለሽ? ምን ምንድን ነው ፍርሃት? ምርር በይ። እኔ ኢትዮጵያዊት ወሎዬ ነኝ። አማራ ነሽሽ። ምንድን ነው? የፖለቲካ ሰው ነው። ፖለቲካ ግዴታ፣ ፖለቲከኛ ሀብታም ነው። እንጥጥ ያለ ትልቅ የዘይት ኢንዱስትሪ ያለው። ለምን የምን የዘይት አከፋፋይ ነው። ወሎ ነው የሚጠቀሙ። አወኩት አወኩት አወኩት አወቅኩት። እንሻላ ዘይት አጠጥቶ ጉልበትሽን ባሳሰረሽ ወይ አወኩት። የባህር ዳሩ ሰውዬ አላህ ነውር ጠሬቅክ ማሬ፣ እንድን ነው ሰውን ማስረዳት። አወኩት አወኩት። እኔ ደግሞ ገብሬ ይበልጥብኛል። በቃ እንደዛ ከሆነ ገብሬ ነው። ማን የጠራ ነው የዱባው ሰው እሱ ይሻለናል እኮ። ገብሬ እኮ እንዲህ ሀብታም አይኮራም። እንዲ እንዲህ ሀብታም አይደለም ገብሬ። ደስ ይላል ማሬ። ይኸውልሽ ሰው ማለት በሚያገኝ ሰዓት የሚኮራ አይደለም። ሰው ማለት አስተዳደጉንና የመጣበትን የማይረሳ ሰው ማለት አንቺ። ሰው ማለት ሱፍ ለብሶ ብሎ እግሩን አደራርቦ ቴሌቪዥን ላይ የሚያወራ ሁሉ ወይም እኔ ነጋዴ ነኝ ብሎ ያለው ከሆነ ታክሰሻል። ይሄ ቀለል ብሎ ለእህቶቹ ወንድሞቹ ጋር እኩል

ቁጥር ሳትወልጂ ስትወልጂማ የለሽም። በዚህ በቁመት ላይ ይሄን ጉድ ደግሞ ከኋላ የተሸከምሽውን ተሸክመሽ ካላስ ውሩንጫ ነው የምትሆኝ። እኔ ሁ ስልሳ አምስት ኪሎ እንዴት? በምን ሂሳብ ነው ስልሳ አምስት ኪሎ? አንቺ ሆን ሽ ቄጥሽን አኑረሽ ነው እንደምትመዘኘው፣ ላይ ይዤው ነው ማርያም፣ ይዤው ነው። አረ አይመስልም፣ እውነት አይመስልም። አዚወይ የተበላሽ ሚዛን ላይ ነው የተመዘንሽው። አለዛሞ ስምት ቀን ርቦሽ ይሆናል። ይሄው ስልሳ አምስት እድሜች ነው ያ ረብ ያ ረብ እኔ እድሜዬን ረብ ይመግብልኝ ስልሳ አምስት ብገባ በጣም ደስ ይለኛል ያ ረብ መቼም ካለ ነው የሚያረቡሽ ኪሎሽን ነው የጠየኩት እድሜ አሁን እድሜ ብጠይቅሽ ሰላሳ ሶስት ነው የምትይኝ እርግጠኛ ነኝ ኮሜንት ነው ማሪ እየመለስኩ ያለሁት ተረጋጊ ለኮሜንታተሮች ነው እየመለስኩኝ ያለሁት ኧረ የእሷ መቶ ሀያ ነው ዋለይኩም ሰላም ራመት ላይ ሰባ ሁለቱ ኪሎ ነኝ። እኔ ልበልትሽ ነው አንቺ። አዎ ለምን መሰለሽ? እኔ ልሽ እንደዚህ ቲክቶክ ላይ ያውና በአንቺ ልክ ይሆነናል ይላሉ። ካሜራ ላይ ስት አሁንም እኮ አንቺም እኮ ዘያዳ ኮ ወፍረሽ ነው ያንንም ነገር የምታሳዩ። ዘያዳ ኮ አድርጎ ነው የሚያሳየው። መሬት ላይ ለሚያይ ሰው ግን ከዛ ያንሳል። ያም የገመቱት ነገር ቀንሶ ያገኙታል ማለት ነው። እኔ ኪሎ አሁን ፊልተሬ ነው። እስቲ ቁሚ ላይ ሽሽ ወደዛ። የኔ ወዲ ቅርታ በይ ቁሜ ንዞር ነው። ምን ያደርግልኛል? ደሞ ዞር እንዲልሽ ነው። እንትን መሳችኝ። ቁሚ ዝም ብለሽ ልሽ ዛት ሽልዩ አለይኩም ሰላም ረመቱላ በረካ አሚን፣ አሚን ውዶች፣ አሚን፣ አሚን ለሁላችንም፣ ለሁላችንም። በአካል አይቼሽ አለሁ። ወፍራም ነይ፣ በአካል አይተሽ ታዳማሬ። ባለፈው መኪና ውስጥ ስትገቢ አንዴሽ ነው መታሃል። የምን መኪና ውስጥ አይተሽ ነው ግን? አንቺ ቅድም እውነትሽን ነው። የምን መኪና ውስጥ አይተሽ ነው? የመኪና ውስጥ አይቸሻለሁኝ ያ የሆነ ሰውዬ ጋር አይቸሻል። ባለሽ ነው ብለውኛል። እሱ ባለሽ ካልሆነ ቺት ታደርጊያለሽ ማለት ነው። በነገራችን ላይ እኔ መኪና ውስጥ ስገባ ቲክቶክ አልገባም እና በየታይ ማንን አሳይተውሽ ነው? አስገቢ ፈልጌሽ ነው ወደ የት እንገባለን ማሬ ገዝት ላይ እኮ ነው ያለ ነው አይ ተምርዬ፣ እየተሳስተሻል። እኔን አታየኝም። እንደዛ ቪዲዮ ቀርጬ እለቅ ሊሆን ይችላል። ይኸው እስኪ ስፋትሽ ራሱ አንቺ ብስሚላ አሌኪ። እንዴት ነው እንደሱ ሴትቀመጡኦ አለመድከምሽ ማሪ ወወወ እኔ እኮ ገና ሀያ አምስት አመት ነው። ምን አይደልከመኝ አንቺ ስንት ነገር አይተሽ ነው? እኔ እናትዬ፣ ወይ አልሐምዱሊላ። እኔ እኔ ደረስኩበት አለ ያድርስሽ እኔ ቆንጆ፣ አሜን። አግቢ አግቢ፣ አግብተሽ ማታ ዲካ ማለብሽ፣ ጧት ስትነሽ ይላልህ ነግረሽ ነው ታዛ እና ለይቱን ሁሉ ነው አንቺ የምትሰሪው ቀንም ሌትም። እኔ ደግሞ ቀን ብቻ ነው የምሰራው። ስለዚህ ብዙ ልፋት አለሽ አንቺ፣ ቶሎ ትደክሚ ያለሽ። ምን መልስ ልስጣት እናንተ ሰዎች? አሚን አሚን፣ አሚን፣ አሚን። ምን ልመልስላት? እች ልጅ እኮ በቃ ታሳስታችኋለች፣ ላይ ታሳስታችኋለች። ላግባሽ ባል መጣ ባል መጣ ወስዶ በገላገለን አንቺን በደቀምሽ። ቲክቶክ የሚሳእድልኝ መሆን አለበት ማገባው ራሱ። ያቺ ፋጡማ እንትን ፎሎር አድርጋኛለች፣ ፎሎ አድርጋኛለች። ለምን ጌም አትጫዋችም ከሷ ጋር ፋጡማ? ይቺ እንትን እኮ ነው ፋጡማ። ያቺ ኢትዮጵያ ያለችው ትጫዋታለች እንዴ ጌ? አዎ ትጫዋታለች። በዚያ አጋጣሚ ፋጡማን ቲክቶክ ላይ ስታዩት ያላችሁን ግፍት ስጧት፣ ይቆጥርላታል። ትስባለ። ወላይ ወላይ፣ ላሳይሽ እኔ ይሁ ዩቱባን እያጫወትኩላት ይሁ፣ ይሁ ወላይ ወቲቱዋን እያጫወትኩላት እንዲቆጥርላት ማለት ነው። እያጫወትኩላት ማለት ማለት ነው። አፍቻ ተዋለው ልብሷን ቀንሽ። ይሄው እሷ እየዋራች ነው። ይሄ ነኝ ነኝ አንቺ ኮን ደውላ ለምን እንዲቆጥርላት ማለት ነው። ስለዚህ እንደዛ ድምኩላ ትጠቀማለች። ገብቷችኋል? ይሄው እኔ አሁን አንድ ቪዲዮ አየሁኝ መጻፍ ስላልቻልኳ አንቺ ጋር እያዋራሁ ስለሆነ ገልብ ገልብ አርጌ ካላስ ወደ ሁለተኛው እሄዳለሁ ግን እኔ በሌላ አካውንት እየደገምኩላት ነው እንጂ አይቸዋለሁ፣ ይህንም ማለት ነው። ስለዚህ ፈጡሚን ለመርዳት የግድ በገንዘባችሁ አይደለም ሚቱባን በማጫወት ጌም ስትጫዋት ለቀልድ እንዳይመስላችሁ፣ ይህ ስለሚቆጥርላት የሚሰጧትን ስባ አውጥታ ስለምትጠቀም ይጠቅማታል። እኔ አሁን ምን ብትሰጡኝ አላወጣም፣ አልችልበትምም። ምን አስለንግ አካውንቴም ጋር አላየ ያስኩትም የምትሰጪውን ጊፍት አውጥተሽ አታውቂም? አውጥቼ አላውቅም። መልሼ ለሰው ሰጠዋል። እኔም እንደዛ ነው። እውነት ሰጥቼ ሲጀመር ተሰጥቶኝ አያውቅም። ላተሰጥቶሻል። ግን እኔ ለሰው ነው የምሰጥ አዚዛዬን እናት ማን ይኖራት አንድ ሰው። እንግዲህ ይሄ እኮ ነገር በአንድ ጊዜ እኮ የሚመጣ አይደለም ሞሎዬ። እኔ በበኩሌ መንገድ እንድትጥስ አልፈቅድላትም። ግን አናሞ እማሀተራ እኔ ከእሷ ስንት አመትሽ? ሀያ አምስት አመትሽ አይደል? እኔ ወንዱ ልጄ ከእድሜ ወንዱ ልጄ ከእሷ በእድሜ ይበልጣል። እኔ እናቷ ነው ለሷ ማለት ነው አክብራይ ነው እየኖርን ያለ ነው ማለት ገዝት ላይ የምናወራው ምንስቃለን፣ እንዝናናለን። ረድ ፈዐል እኮ ነው ከአደብ የሚያስወጣው ረድ ፈዐል ሰዎች የሚናገሯት እንደገና ረድ ፈዐል። ፈጡሚ ለምን ቤትሽ ገብተሽ ገዝታ አትልኪም? ፈጡሚ እቤትሽ ግቢና ገዝት ላኪ ማሬ ይው ፈጡም ይመጣል። ለምን አትጠቀምበትም? እሺ ብላለች። እኔ ውት እኔ እየመከርኳት ያለሁት አሁን ሶሻል ሚዲያ ላይ ከመጣሽ ከምትንጫጭ ተጠቀሚበት እኮ ነው። በቀላሉ አረቤቱ ነሽ፣ ስራ ፍጠሪ ብዬ ስላት አስርንና አምስት ብርን ንቃለች። እሱ አሁን ትልቁ ችግር ይሄ ነው። ኧረ እኔ ቀሚስ አልሸጥም። እጣሽን እንዲያሳየሽ ሆኖ እዲልሽን እንዲያሳየሽ ነው። ወላይ ነው ምልሽ። ቀሚስ ሻጭ እኔ አልሆንም፣ አልሸጥም ቀሚስ አላህ ስንት ነገር አለው አይደል እንዴ? አላስ ይሄ ማ ይሄ ማ ቀሚስና እየበና አልሸጥም። መክር ያለው ኮማሮች መክር ያለው ኋላሽንም ፊትሽንም እንዳታሳይ አደብ ያለው ልብስ ልበሺ፣ አደብ ያለው ንግግር ተናገሪ ያለሹ መካ ሙከረማ ነው። አላህን ፍሪ፣ አደብ ይዘሽ አውሪ ብያለሁኝ። ምን አድርጌ ነው? ምን ታዲያ ምን አረኩኝ? አሁን እንደዚ የሚመክሩት ስሚያቸው። እሷ እኮ ስንት ነገር የምታደርግናት እኮ ተካሜራ በስተጀርባ እ እኮ ተካሜራ በስተጀርባ ታሪክ የለኝም። የታየናቸው የታየናቸው የታየ ናቸው እንዴት ነው የማታያቸው? ስራ እንደ እሱ በሚሰሩት ስራ አላህ ነው የሚጠይቃቸው።

እና ሰላም ያደርገው። እንደምን ደምብራ? ወጣቻችኛ፣ እሷ እናቴ እናት፣ ማሻአላ። በቃ ፈላጊ የሆነ ሰው መጥቷል። በቃ ፋጡም መታለች። በቃ ትቄ ታውቃታለህ። በደምብ ቁጭ በይ። ምን ሆነሽ ነው ተግዘሽ የተቀመሽው? በደምብ ቁጭ በይ። ምነው ፈራኸኝ? ኖ ኖ፣ አቀማመጥ ነው አቀማመጥሽ ነው። ሰው ሲገባኝ መጀመሪያ ላይ ካሜራው ጋር ተጠግተች ስትመጭ ቤት የመጣሽ መስሎ ሻይ ልቅዳው ይልሽ ነበር። በጀርባ የገባች መሰለ። ትውፍትነትህን ያሳያል ይሄ ራሱ። ኦኬ ላስተዋውቃችሁ